ሰላም እንዴት ናችሁ? ውድ የሉሜያ ቲዩብ ተከታታዮቻችን እንኳን ለሀያኛው የኢትዮጵያ ብሔሮችና ብሔረሰቦች ህዝቦች ቀን በዓል በሰላም አደረሳችሁ እያለን። ለሀያኛ ጊዜ የሚከበረው የኢትዮጵያ ብሔር ብሔረሰቦች ቀን በማዕከላዊ ኢትዮጵያ ክልል በሆሳና ከተማ እየተከበረ ያለ ሲሆን የወራቤ ዩኒቨርሲቲ ፕሬዚዳንት የሆኑት ዶክተር ቶፊቅ አጠገቤ ይገኛሉ። ከእነሱ ጋር ትንሽ ቆይታ እናደርጋለን። አብራችሁ እንቆዩ። እሺ ዶክተር እዚህ ስለተገኙልን እናመሰግናለን። እና በሆሳና ከተማ እየተከበረ የሚገኘው የኢትዮጵያ ብሔር ብሔረሰቦች ቀን እንዴት ይገልጹታል? በጣም ደስ የሚል ድባብ ነው። በጣም ያምራል። ደስ ይመስላል ኢትዮጵያን በአንድ ስታዲየም ውስጥ ነው ያየሁት። ከለሩ፣ ውበቱ፣ ባህሉ፣ ዘፈኑ በቃ ትልቅ ሀብት እንዳለን ነው የተረዳሁት። እና እጅግ በጣም ደስ ብሎኛል። እሺ እናመሰግናለን። በመቀጠል ለመላው የኢትዮጵያ ሕዝብ ማስተላለፍ የሚፈልጉት መልእክትና የኢትዮጵያ ብሔር፣ ብሔረሰቦች ይህንን ቢያደርጉ ብለው የሚያስቡትና ይሄ በመደረጉ ደግሞ በጣም አሪፍ ነው ብለው የሚያበረታቱት እንዲሁም ደግሞ ለመንግስትም የሚያስተላልፉት መልእክት ካለ ድል ውስጥ እንግዲህ ዛሬ ህይወት ኢትዮጵያ ውስጥ አቅም ነው አቅም፣ በባህል አቅም አለን፣ በብዙ ነገር አቅም አለን። ና አቅማችን እንደዚህ አቀናኝተን በጋራ ከሰራን ሀገራችን ማሳደግ እንችላለን። ቅድም ክቡር ጠቅላይ ሚኒስትሩም ሲያወሩ የነበረው ይሄን ነበር በአንድነት ያለን ፖቴንሻል ተጠቅመን ሀገራችን ማሳደግ እንችላለን። ማላቃቸው ከዚህ በፊት ያላዩቸውን ባህሎች ነው ዛሬ ያየሁትና ስሜቱ ደስታው ይሄ ደግሞ አንድ ላይ ተደምሮ ወደ ውጤት ቢቀየር ደግሞ ወደ ውጤት፣ ወደ ስራ ተግተን ሰርተን ሀገራችን መቀየር እንደምንችል በዚች ሁለት ሶስት ሰዓት ውስጥ በአንድ ስታዲየም ውስጥ ያየውበት ሁኔታ ነው ያለውና ለመላው የሀገር ህዝቦች ምለው ነገር ቢኖር እንስራ፣ በአንድነት እንስራ፣ እንተባበር፣ አቅሟለን ሀገራችን ማሳደግ እንችላለንና ይህን መልእክት ማስተላለፍ ተፈለጋል።